በወር ውስጥ ሁለት መቶ እና ከዛ ሺህ ብር በላይ ማትረፍ የሚፈልግ ሰው ካለ ታዲያ ከዚህ በላይ ምርጥ ቢዝነስ አለ? ከዚህ በላይ አዋጭ ቢዝነስ አለ? ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የዩቲዩብ ቻናል ቤተሰቦች እኔ የሱፍ ብርሃኑ ነኝ። በሙያ ነጋዴና የቢዝነስ አማካሪ ዛሬ ደግሞ ከእናንተ ጋር በቢዝነስ ሀሳብ አጭር ቆይታ አድርጋለሁ። ዛሬ የማቀርብላችሁ የቢዝነስ ሀሳብ እጅግ አትራፊና አዋጭ ቢዝነስ ነው። በዚህ ቢዝነስ ላይ የተሰማሩ ሰዎች በአጠቃላይ አትርፈውበት ራሳቸውንም፣ ቤተሰቦቻቸውንም፣ አካባቢያቸውንም ለውጠው ነው የተገኙት። ይህ ቢዝነስ የሳሙና ቢዝነስ ነው። በሳሙና ቢዝነስ ጋር የተለያዩ የቢዝነስ ሀሳቦች ይኖራሉ። ይህም የቢዝነስ ሀሳብ አንዱ የፈሳሽ ሳሙና ነው። ሌላኛው የደረቅ ሳሙና ነው። ሁለቱም የቢዝነስ ሀሳቦች ላካፍላችሁ እችላለሁ። ዛሬ ግን በዋናነት እኔም እየሰራሁት ያለሁት እና አዋጭ ነው ብዬ ያሰብኩትን የፈሳሽ ሳሙና የቢዝነስ ሀሳብ አቀርብላችኋለሁ። ከዚህ የቢዝነስ ሀሳብ ጎን የሚያስፈልጉትን መሰረታዊ ነገሮችን ነግራችኋለሁ። አብራችሁን ቆዩ ስ እጅግ በጣም ወሳኝ ነገር ነው። አንድ ሰው ገንዘብ ለመያዝ ገንዘብ ለመሰብሰብ ቢዝነስ መስራት አለበት። ቢዝነስን ካልሰራችሁ ገንዘብን አታገኙ። ስለዚህ ቢዝነስ ወሳኝ ነገር ነው። የፈሳሽ ሳሙና ቢዝነስ አዋጭና አትራፊ ቢዝነስ እየሆነ ከመጣ ቆይቷል። የሳሙና ቢዝነስ ለሁሉም ሰው አስፈላጊና መሰረታዊ ነገር ነው። ምክንያቱም ፈሳሽ ሳሙና ሁላችንም በየቤታችን የምንጠቀመው አንዱ ለቤታችን አስፈላጊ የሆነ መሰረታዊ እቃ ነው። ሁል ጊዜ አላቂ የሆነ በየቀኑ ልንገዛው የምንችል፣ ገላችንን ስንታጠብ ምንታጠብበት፣ ፀጉራችን ስንታጠብ ምንታጠብበት፣ ልብሶቻችን ስናጥብ ምናጥብበት፣ ቤታችን ስንወለውል ምንወለውልበት፣ በጣም አስፈላጊ የሆነ አንዱ እቃ ነው። ስለዚህ ፈሳሽ ሳሙናን መስራታችሁ ለኪሳራ አይዳርጋችሁም፣ መሰረታዊ አንዱ የቢዝነስ ሀሳብ ስለሆነ ማለት ነው። ስለ ቢዝነሱ ንግባ። የፈሳሽ ሳሙና ቢዝነስ ለመስራት ምን ያስፈልጋል? አንደኛ እና ዋነኛው የሚያስፈልገው ነገር ሮቶ ነው። ሁለተኛ ማሽነሪዎች ያስፈልጋሉ። ከማሽነሪ ዘንድ ደግሞ ሁለት ማሽነሪዎች ያስፈልጋሉ። አንደኛው ማሽነሪ ሳሙናውን የምንቀላቀልበት፣ ውሃውን ከኬሚካሉ ጋር የምንቀላቀልበት ሚክሰር ይባላል። ሁለተኛው ደግሞ ሂት ገን ይባላል። እነዚህ ሁለት ማሽኖች ካሏችሁ እንደ ማሽን በቂ ናቸው። ሚክሰሩ ጋር ግን እንደ ሀሳብ ማነሳላችሁ የውጭውን ትሬዲንጎች ጋር የሚሸጠውን ሚክሰር ግዙ እንጂ በምንም ታምር ሞዲፊኬሽን የሚሰሩ የሀገር ውስጥ ማሽኖችን እንዳትገዙ። ምክንያቱም ሚክሰር ያን ያህል በጣም አስፈላጊ ነገር አይደለም። በሺህ ሊትሮችን ብታመርቱ ይሄ የውጭ ሀገሩ ሚክሰር መስራት ይችላል። ሲስተሙን ከሌሎች ሰዎች መጠየቅ ወይ ደግሞ ሳሙና ሰርተው ከሚያውቁ ሰዎች፣ አሊያም ደግሞ እኔም ልነግራቸው ይችላሉ በሌላ ፕሮግራም ስለዚህ ይህንን ሀሳብ ብታቁን ይፈልጋል። ሌላው ኬሚካሎች ያስፈልጋችኋል። ውሃና መብራት መሰረታዊ ነገር ነው። መብራት ግን የግድ እንደምታስቡት ስሪ ፌዝ የሚባል ነገር አያስፈልግም። በቀላሉ ባላችሁ ሲንግል ፌዝ መስራት ትችላላችሁ። ሌላው ሰራተኛ ነው የሚያስፈልጋችሁ። ሰራተኛ ስላችሁ የሰው ኃይል ነው እንጂ ያን ያህል በጣም በሙያው ላይ የሰነጠለ ሰው ግዴታ ያስፈልጋል ማለት አይደለም። ምክንያቱም ኢዚሊ ነው ፎርሙላ የሚሰራው ኢዚሊ ነው ስራው የሚሰራው ማለት ነው። ይህንን ታሳቢ አድርገው ሁለት ሰራተኛ ያስፈልጋችኋል። በኋላ ነግራችኋለሁ። በሰፊው ቦታ ያስፈልጋል ያስፈልጋቸዋል እጅግ በጣም ወሳኝ ነገር ነው። ቦታ አንደኛ ማምረቻ ቦታ፣ ሁለተኛ ደግሞ መሸጫ ቦታ ቢኖራችሁ ደግሞ ለእናንተ መልካም ነው። የምታመርቱበት እዛው የምትሸጡበት ደግሞ ከሆነ ሞር የተሻለ ነው። ምክንያቱም ፈሳሽ ሳሙና በየአካባቢው የግድ ያስፈልጋል። ሁሉም ሰው በየቤቱ መግዛት የሚፈልገው ነገር ስለሆነ፣ ኢዚሊ ማግኘት የሚፈልገው ነገር ስለሆነ፣ አላቂ ነገር ስለሆነ ብትሰሩት አስፈላጊ ነው። ሌላም ያስፈልጋችሁ ጀሪካንና ክዳን ያስፈልጋቸዋል። ፎርሙላ ያስፈልጋቸዋል። ማሸጊያ ፔስታል ያስፈልጋቸዋል። ማስታወቂያ የምትሰሩትን ስቲከር ምናምን ያስፈልጋችኋል ያስፈልጋቸዋል። ስለዚህ ስራውን ስንጀምረው እኔ አሁን በማምረቻ ደረጃና በሱቅ ደረጃ ነው የማወራችሁ። አምርታችሁ የምትሸጡበትን ቦታ ለጊዜው አላነሳሁትም። ማምረቱና መሸጡን በሚል ሀሳብ ነው የማነሳችሁ። ስለዚህ ሱቅ ሲሰራ ምናምን የተለያዩ ነገሮች ያስፈልጋሉ። እሱ ሌላ ጊዜ በሰፊው እናወራበታለን። በዋጋ ደረጃ እናወራ። የሳሙና ቢዝነስ ስንጀምር የሚያስፈልጉ እቃዎች እነዚህ ከሆኑ እቃዎቹ በምን ያህል ዋጋ ይገዛሉ? አንደኛ ሮቶ ያልነው ሮቶ ገበያ ላይ ባለ 220 ሊትሩ እንደ መጀመሪያ እንደ ስራ መጀመሪያ መካከለኛ ቢዝነስ ጀምራለሁ ለምትሉ ሰዎች ወይም አነስተኛ ቢዝነስ ጀምራለሁ ለምትሉ 220 ሊትር የሚሸጥ ሮቶ አለ። ይህን የኬሚካል ሮቶ በየትኛውም ቦታ ከ3000 እስከ 4000 ብር ድረስ ታገኛላችሁ። ማሽነሪ ሚክሰር ያልኳችሁ ማሽን በገበያ ደረጃ ከ8000 እስከ አስር ሺህ ነው የሚሸጠው። አሁን ላይ 8000 የሚሸጠው ምን አይነት ብራንድ፣ እንደ ሻርክ ብራንድ ያሉ እንደ ኢንክ ብራንድ ዋጋቸው የሚቀንስ ብራንዶች አሉ። ከፍ የሚልም ዋጋው ከፍ የሚልም ብራንድ አለ። ስራችሁ በጣም ብዙ ካልበዛ በ8000 የሚገዛውን ብራንድ የሆነ እቃ መግዛት ትችላላችሁ። ስራችሁ በጣም የሚበዛ ከሆነ ደግሞ እንደ ሮይክ እንደ ቶታል ያሉ አስር ሺህ እና ከዛ በላይ ያሉ የሚሸጡ እስከ 12ሺ ብር ድረስ ነው ሚክሰር የሚሸጠው። ማክሲመም ቢሄድ 15ሺ ብር በላይ አይሄድም። አሁን ላይ ማለት ነው። አሁን ላይ ያለውን ዋጋ እኔ ማውቀው 12ሺ ብር እንደሆነ ነው። እናንተ ግን ቢዝነስ ብትጀምሩት ቆይታችሁም ከሆነ ይህን ቪዲዮ ደረሳችሁ ቆይቶም ከሆነ ምናልባት እስከ 15ሺ ብር ሊሄድ ይችላል። ሌላው ሂትገን ነው። ሂትገንም እንደዚሁ በብራንድ ነው የሚለያየው። ከ3ሺ እስከ 4ሺ ታገኛላችሁ። ኬሚካሎቹ ጋር ስንመጣ ኤስኤልኤስ የሚባል ኬሚካል አለ፣ ላብሳ የሚባል ኬሚካል አለ፣ ሲልኬት የሚባል ኬሚካል አለ፣ ሲዲ የሚባል ኬሚካል አለ፣ ኮስቲክ ሶዳ፣ ሶዳሽ፣ ፐርፊውም፣ ቲክነር ሴምሲ ጫው ፎርሙላ ፎርማሊ የሚባሉ ኬሚካሎች አሉ። እነዚህም ወደ አስራ ምናምን ኬሚካሎች ናቸው። እነዚህ ኬሚካሎች እንደ ግብዓት አድርገን ተጠቅመን ነው ሳሙናዎቻችን የምንሰራው። እነዚህ ኬሚካሎች ካሉ በየትኛውም ሰዓት ሳሙና መስራት ይቻላል የሚለውን ነገር ተገንዘቡልኝ። ሌላው የቦታ ወጪ ነው። ኬሚካሉን ለመግዛት ምን ያህል ብር ያስፈልጋል አላችሁት። ኬሚካሉን ለመግዛት እስከ ሁለት መቶ ሺ ብር በትንሹ ያስፈልጋል። በትንሹ ያስፈልጋል ስላችሁ ቢዝነሱ በቢዝነስ ደረጃ በጣም በመካከለኛ ቢዝነስ ገባለው የምትሉ ከሆነ ነው ከፍተኛ ቢዝነስ ጀምራለሁ የምትሉ ከሆነ እነዚህም ኬሚካሎች ሁሉ መግዛት አይጠበቅባችሁ። ፎርሙላችሁን ካወቃችሁ ለፎርሙላችሁን ያስፈልጋችሁን ትንሽዬ ግብዓት ገዝታችሁ በቀላሉ ወደ ቢዝነሱ መግባት ትችላላችሁ። ከዛ በፊት ግን እንደ ቢዝነስ እንሰራለን ብላችሁ የምታስቡ ከሆነ ግን የግድ በሮቶ ደረጃ ኬሚካሎቹን ማስመጣት መቻል አለባችሁ። በመዳበሪያ ደረጃ ኬሚካሎቹ ማስመጣት አለባችሁ። ወረድ አድርጋችሁ መግዛት አይኖርባችሁም። ምክንያቱም በደንብ እንታተርፉበት ማለት ነው። ቢዝነስ ኤሪያ ላይ ስትገቡ፣ በቢዝነስ ደረጃ ስትገቡ ዋጋ ፉክክር ላይ ስለምትወዳደሩ እቃችሁ ላይ ነው እናንተ የምትገዙት እቃ ላይ ተወዳድራችሁ ገዝታችሁ የሚቀንስ ነገር ፈልጋችሁ ብትሰሩ ነው አዋጭ የሆነው። ያንን አሳቢ አድርጌ ነው ቦታ የሚከራይ ቦታ ቢያንስ ቢያንስ ሙሉ ግቢ አስር ሺ ብር ማግኘት ትችላላችሁ። እስከ አስር ሺ ብር መከረ አነስተኛ ሙሉ ግቢ በቂያችሁ ነው። ሙሉ ግቢም ካልተቻለ መካከለኛ ለሁለት የተከራያችሁ ሆናችሁ ወይ ደግሞ ሶስት ክፍል ወይ ሁለት ሰርቪስ ያለው አንዱ ኬሚካል ማስቀመጫ፣ አንዱ ደግሞ ሳሙና አምርተን መሸጫ ቦታ ብናደርገው በቀላሉ አሪፍ ስራ መስራት እንችላለን። ስለዚህ ቦታ እስከ አስር ሺ ብር ይፈጅብናል ብዬ አስብ ያለው። ይህ ማለት ለአንድ ወር ነው፣ አስር ሺ ብር ያሰብኩት። እስከ ስድስት ወር ብንከፍል እስከ ስልሳ ሺ ብር ያስፈልጋል። ሌላ ፎርሙላ ነው። ፎርሙላ ብዙ ጊዜ በግዢ ነው ብዙዎች የሚሰሩት። ኬሚካል በጨመረ ቁጥር፣ በጠፋ ቁጥር የፎርሙላ ጉዳይ ይቀያየራል፣ እና ያንን ታሳቢ ስታደርጉ ፎርሙላዎች የሚሸጡ ቦታዎች አሉ። አዲስ አበባ ጎጃም በረንዳ ላይ በጣም ብዙ ኬሚካል ሻጮች አሉ። እነሱን ብታናግሯቸው እዛ ይሸጡላቸዋል። ሳሙና ማምረት እናስተምራለን የሚሉ ድርጅቶች አሉ። እነሱን ብታማረጉ ብታማክሯቸው እነሱም ፎርሙላ ይሸጡላቸዋል። ኦውረዲ፣ ጀርካንና ማሸጊያ ስቲከር ነቀረን። ጀርካንና ክዳን የሚባለው ነገር በትንሹ ቢዝነስ ስትጀምሩ እስከ አንድ ሺህ ጀርካን ብትይዙ አንዱ ጀርካን አሁን ገበያ ላይ እየተሸጠ ያለው አዲሱ ስልሳ ብር ነው። በትንሹ ብትይዙ አንድ ሺ ብትይዙ ጥሩ ነው። አልችልም እኔ አሁን በትንሹ መጀመር የምችለው የምትሉ ከሆነ የራሳችሁን አሳንሳችሁ እስከ መቶን ብትይዙ መስራት ትችላላችሁ። ያን ያህል የሚያስቸግር ነገር የለው በቀን እያተረፋችሁ በየቀኑ የምትሰሩት ስራ ነው። ምክንያቱም ኢዝሊ ነው አንደኛ ፋሙና የሚሰራ ሁለተኛው ኢዝሊ ነው የሚሸጠው። ሶስተኛም ደግሞ እቃዎቹን በቀላሉ ነው የምታገኟቸው። ደቡብ አቅራቢያ እና እዚህ ሲዳማ ውስጥ ከፊል ኦሮሚያን በአጠቃላይ ኬሚካሉን ሀዋሳ ማግኘት ትችላላችሁ። ያን ያል ቀላል ነው። ጀርካኑ ሀዋሳ ውስጥ ማግኘት ትችላላችሁ። ሁሉ የሚገዙትን እቃዎች ሀዋሳ ማግኘት ትችላላችሁ። ለአዲስ አበባ የምትቀርቡ ደግሞ ክልሎች ካላችሁ ደግሞ አዲስ አበባ መግዛት ትችላላችሁ። ባህር ዳር ላይ እንዳለ ሰምቻለሁ። ባህር ዳር ላይ አለ። እዛም በቀላሉ መስራት ትችላላችሁ ብዬ ሀሳብ ሰጣችኋለሁ። ማሸጋ ፔስታሎች፣ ማሸጋ ፔስታል በትንሹ አንድ ኪሎ ሺ ሁለት መቶ ብር ነው የሚሸጠው። እናንተ ሀያ ኪሎ ብትገዙ እሱም ወደ ወደ ሀያ አራት ሺ ብር አካባቢ ይፈጅባቸዋል። እስቲ ከር በትንሹ እስከ አስር ካሬ ለመጀመሪያ ከአስር ካሬ እስከ ሀምሳ ካሬ ማሰራት ብትችሉ ለእናንተ አሪፍ ነው። ምክንያቱም አንደኛ ዋጋ ይቀንስላችኋል ሲከራችሁ ካሪው በጨመረ ቁጥር፣ ሁለተኛ ደግሞ የስቲከሩንም ጥራት አንድ ጊዜ ያወጣችሁ ጥራት ይታወቃል፣ ሌላ ጊዜ ስትሉ በጥራት ምክንያት አትነጋገሩ። ስለዚህ ይህንን ታሳቢ አድርጋችሁ መሰረት ትችላላችሁ። ዋጋው ስንት ነው? ስቲከር ዋጋ አሁን ላይ ሁለት መቶ ብር ነው ፕሪንት የተደረገ ያለው። የሚቀንስም አለ እስከ መቶ ስልሳ ብር ድረስ፣ መቶ ሰባ ብር ድረስ የሚቀንስ አለ ፕሪንት የሚደረግበት። እናንተ ያንን በሚያክስ ሰው በምታውቁት ሰው ሄዳችሁ በፕሪንቲንግ ዙሪያ ላይ ብትሰሩ ሰዎችን ብታናገሩ ፕሪንቲንግ ዙሪያ ላይ የሚሰራ ሰው ብታናገሩ የሚቀንስ ቦታ ታገኛላችሁ? ይህንን ካለን አጠቃላይ ጠቅላላ ወጪው 360 ሺ ብር ነው የሚፈጀው፣ ይህንን ቢዝነስ ለመጀመር ማለት ነው። ትርፍና ኪሳራ እስኪ እንስራ። ካብታ ቆይታ በኋላ እንመለሳለን። ይህንን ቢዝነስ አዋጭ ነው ያለበት ምክንያት ምንድን ነው? ትርፍና ኪሳራስ ወጪው እንዴት ይሰራል? ፎርሙላ እንዴት ማግኘት ይቻላል? ከመልእክቶች በኋላ ተመልሰን እናየዋለን። ሰላም ሰላም እንዴት ናችሁ፣ የተወደዳችሁ የዩቲብ ቻናል ቤተሰቦች፣ አሁን ደግሞ የሚገኘው በስራ ቦታዬ ነው። በባለፈው ፕሮግራሜ የዳቦ ቤት ቢዝነሴን በስራ ቦታዬ ሄድ ያሳይቻችኋለሁ። ዛሬ ደግሞ የዲተርጀንትን ስራ ነው ማሳያችሁ። በስራ ቦታዬ ላይ ያለኝን የስራ ሁኔታና ስለ ማቴሪያሎቹ ጥቂት ነገር አነሳላቸዋለሁ። በእኔ የስራ ቦታ ላይ እንደምትመለከቱት ከጀርባ ሮቶዎች አሉ። ከሮቶም ባለፈ ሚክሰሮች አሉ። እነዚህ ማሽኖች ተጠቅሜ ነው ቢዝነሱ የምሰራው። ኬሚካል ማስቀመጫዎች፣ የተለያዩ የራሱ የሆነ ሲስተሙን የዘረጋ ድርጅት ነው ያለኝ ድርጅት ውስጥ የሚሰሩ በዋናን ስራዎች ዲተርጀንቶች ይሰራሉ። ከዲተርጀንቶች መካከል አንደኛው እና ዋነኛው የፈሳሽ ሳሙና ስራ ነው። የፈሳሽ ሳሙና አሁን ላይ በጣም እየሰራንበት የምንገኘው ስራ ነው። ይህ የምትመለከቱት ቦታ የሰራናቸውን ስራዎች የምናሽግባቸው ቦታዎች ናቸው። ከኋላ ደግሞ ሚክስ የምናረግባቸው ቦታዎች ናቸው። ገባ ገባ እያለን ስለ ስራችን ጥቂት ነገር እናወራለን። ቢዝነሱን በተመለከተ የሚሰጣችሁን መረጃ በጥንቃቄ ሰምታችሁ ወደ ተግባር ብታውሉት በጥቂት ጊዜ ውስጥ ትርፋማና ውጤታማ ማትሆኑበት ምንም ምክንያት የለም። ስለ ፈሳሽ ሳሙና ቢዝነስ ይህንን ያል ካልኳችሁ፣ የእኔ የስራ ቦታ ይህንን ይመስላል። የፈሳሽ ሳሙና በላውንደሪ ቢዝነስ እና በዳቦ ቢዝነስ ላይ ነው ተሰማሪች የሚሰራው። እንግዲህ አብራችሁን እየሆናችሁ ስለሆነና እየተከታተላችሁ ስለሆነ ከልብ አመሰግናለው። በቀጣይ የተለያዩ ፕሮግራሞችን ይዤላችሁ እቀርባለሁ። የፈሳሹ ፕሮግራም ዛሬ በተለያዩ መረጃዎች ላቀርብላችሁ አብራችሁን ቆዩ። የአንድ ሮቶ ፎርሙላ ትርፍ ስንሰራ እንዴት ነው የምንሰራው? እስቲ የመቶ ሃያ ሊትር ፎርሙላ እንስራና ለገበያ በአምስት ሊትር ስናቀርብ ምን ያህል እናተርፋለን የሚለውን እንመልከት። ወጪዎቻችንን መጀመሪያ እንይ። አንደኛ የምናወጣው ኬሚካል ነው፣ ሁለተኛ መብራት፣ ሶስተኛ ውሃ፣ አራተኛ የሰራተኛ ወጪ፣ አምስተኛ ጀሪካንና ክዳን፣ ስድስተኛ ማሸጊያ፣ ሰባተኛ ስቲከር ነው። ይህንን ወጪ የምናወጣው አንድ ጊዜ ለምንሰራው ነው። ከዚህ በፊት ነግሬያቸዋለሁ። ቀድቀድቀድመን ቀድሜ በነገርኳችሁ ነገር ጠቅላላ ወጪዎችን እናወጣለን። ኬሚካል ታዲያ ስናወጣ ይህንን አሁን የምንሰራላችሁን ፎርሙላ የእሱን ሶስት ጊዜ የምንጠቀመውን መግዛት እንችላለን። ያን ያህል በትልቁ በሮቶ ደረጃ መግዛት አይጠበቅብንም። ትንሽዬ ሰፈር ላይ እየሸጥኩ መስራት ፈልጋለሁ የምንል ሰዎች ካለን ማለት ነው። ስለዚህ ይህንን ቢዝነስ ስንጀምር ከአነስተኛ እስከ ከፍተኛ ድረስ መጀመር የምንችለው ቢዝነስ ነው። በትንሹ በዚህ ቢዝነስ ላይ የተሰማራ ሰው በጣም ብዙ ትርፍ ማትረፍ ይችላል። የመጀመሪያው ኬሚካል ስንጠቀም ኤስኤልኤስ ለ120 ሊትር ፎርሙላ ነው ምሰጣችሁ። የ120 ሊትር ፎርሙላ አሪፍ የሚባል ወፍራም የሚባል ጥራቱ ቆንጆ የሆነ የማዝናት አቅሙ ከፍተኛ የሆነ ዋጋው ተመጣጣኝ የሆነ ዋጋ ያለው ፎርሙላ ሳወጣላችሁ፣ ኤስኤልኤስ 10 ኪሎ ግራም ብትጠቀሙ፣ ላብሳ 15 ኪሎ ግራም፣ ጨው 4 ኪሎ ብትጠቀሙ፣ 50 ግራም ሲዲ ብትጠቀሙ፣ ሽቶ 50 ግራም ብትጠቀሙ፣ ፎርማሊ 50 ግራም ብትጠቀሙ፣ እነዚህ የራሳቸው ዋጋ አላቸው። እዚህ ቪዲዮ ላይ እንግዲህ እንዳስቀመጥኩላችሁ በቪዲዮ መሰረት ኤስኤልኤሱ ለ170 ብር ይመጣል። ላፕሳው 525 ብር ይመጣል። ጨው 100 ብር ይመጣል። ሲዴ 25 ብር ይመጣል። ሽቶ መቶ ብር ይመጣል። ፎርማሊን 15 ብር ይመጣል። እነዚህም በአጠቃላይ ስንደምራቸው 3490 ብር ይመጣል። ታዲያ ይህንን ለ120 ሊትር ስናካፍለው የሳሙናችን ዋጋ 29 ብር ይመጣል ማለት ነው። አንድ ሊትሩ አንድ ኪሎ ግራሙ ማለት ነው። ይህንን በሽያጭ ደረጃ ስናስበው አንድ ኪሎ ግራም አሁን ላይ እየተሸጠ ያለው ገበያ ላይ እስከ 100 ብር እየተሸጠ ነው ያለው። አነስተኛ የምንለው 120 ብር 130 ብር ነው። በብራንዲንግ ደረጃ ያሉ እንደነ አዚ፣ እንደነ ላርጎ፣ እንደነ ብራይት የሚባሉ ሳሙናዎች 100 ብር 120 ብር ድረስ እየተሸጡ ነው ያሉት አንድ ሊትራቸው ዝቅተኛ የሚባለው አሪፍ መካከለኛ ብራንድ የምንላቸው ሰማንያ ብር ድረስ ነው እየተሸጡ ያሉት አሁን ላይ ገበያ ላይ ማለት ነው። ስለዚህ ይህንን ስናስብ በጣም አትራፊ እንደሆነ ግልጽ ነው። እኛ ግን አሁን የሰራውላችሁ በአምስት ሊትር ነው። አምስት ሊትር ላይ ሞር ቢሰራ ቆንጆ ነው። ምክንያቱም አምስት ሊትር አንደኛ ብዛት ያለው ነው። በብዛት ነው የምታተርፉበት፣ እንዲሁ በአንድ ሊትር እንደምታተርፉት አይደለም። ስለዚህ ሽያጩን ስናይ ገበያ ላይ እየተሸጠ ያለ ሳሙና አሁን ላይ በብራንድ ደረጃ ምርጥ ናቸው የሚባሉ ሳሙናዎች ከሶስት መቶ ብር እስከ አምስት መቶ ብር እየተሸጡ ነው ያሉት። ስማቸውን መጀመሪያ አካባቢ ላይ የገነቡት እንደረ ያሉ እንደ ላርጎ ያሉ ድርጅቶች እስከ አምስት መቶ ብር እየሸጡ ነው ያሉት። አራት መቶ ሀምሳ እስከ አምስት መቶ ድረስ ገበያ ላይ ይሸጣሉ። እንደየ አካባቢው እንደ ሁኔታው፣ እንደ አዚ ያሉ ሳሙናዎች፣ እንደ ብራይት ያሉ ሳሙናዎች፣ እንደ ኩዚ ያሉ ሳሙናዎች እየተሸጡ ይገኛሉ ገበያ ላይ። ስለዚህ እነዚህን ታሳቢ አድርገን እኛ ሚኒመሙን 300 ብር ብንይዝ፣ 300 ብር ብንይዝ፣ እንዴት ነው ይህንን ምናተርፈው የሚለውን ነገር ትርፍ ልስራላችሁ። ትርፉን ስንሰራ አንደኛው አንዱ ኪሎግራም 29 ብር ከሆነ ይህንን በአምስት ሊትር በ5 ሊትር ስናባዛው 145 ብር ይመጣል። ጀሪካን ቅድም እንደነገርኳችሁ አንዱ ፍሬ የሚሸጠው ስልሳ ብር ነው። 60 ብር አንዱ ፍሬ የሚሸጥ ከሆነ አንድ ላይ እንደምረዋለን። እሱንም ስቲከር ደግሞ አለ። ስቲከር ላይ ላይ መለጠፍ አለባችሁ። ምክንያቱም አንዳይ ስታሙናችሁ ማስታወቅ አለባችሁ። ቆንጆ አድርጋችሁ ያበደ እስቲከር መስራት አለባችሁ። እሱን አድርጋችሁ ማሸጊያ ስትጨምሩ ደግሞ ማሸጊያ የራሱ የሆነ አምስት ብር ይፈጅባቸዋል። ውሃ አንድ ብር ብንወስድ፣ መብራት ሁለት ብር ብንጨምር፣ ሰራተኛ አምስት ብር ብንጨምር፣ ትራንስፖርት በአጠቃላይ ለ ለመሸጥ ምን ያል እናወጣለ የሚለውን ነገር አስር ብር ብንጨምር በአጠቃላይ ጠቅላላ ወጪው ወጪ 233 ብር ይመጣል። ይህ የአምስት ሊትሩ ነው። አምስት ሊትር አንድ አምስት ሊትር ሳሙና ሲሸጥ እናንተ ጋር የሚያልቀው 233 ብር ነው። ታዲያ ይህንን ለገበያ ስታወጡት ቅድም ነግሬያቸዋል 300 ብር ነው እየተሸጠ ያለው ሚኒመም የሚባለው ምርጥ ሳሙና ማለት ነው። ከዛ በታጭ አለ ላችሁ። ሳሙና ሶስት አይነት አራት አይነት አምስት ስታንዳርድ መስራት ይቻላል። ምንም ችግር የለውም። ሳሙና በመቶ ብርም በአስር ብርም የሚያልቅ ሳሙና መስራት ይቻላል በአንድ ሺህ ብር የሚያልቅ ሳሙና መስራት ይቻላል። እናንተ በላርጎ ደረጃ የሚሸጥ አቅም አለ የምትሉ ከሆነ በላርጎ ደረጃ ገበያ ውስጥ መግባት ትችላላችሁ። ጥራቴን ጠብቅ የምትሉ ከሆነ በእሱን አይነት ደረጃ ሰርታችሁ ወደ እንትን መግባት ትችላላችሁ። አይ እኔ ከእነሱ ጋር መፎካከር አልችልም አቅሜ አይፈቅድም የምትሉ ከሆነ ደግሞ ወረድ ብላችሁም ከዛም በታች መካከለኛ መስራት ትችላላችሁ። አይ እሱንም አልችልም የምትሉ ከሆነ ጥራቱን አውርዳችሁ መስራት ትችላላችሁ። ይህ ሁሉም የሆነው በእናንተ ፎርሙላ ነው። በአቅ በምታገኙት ከስተመር ምክንያት ነው። ስለዚህ ከስተመር ምን አይነት ሳሙና ይፈልጋል የሚለው ነገር መጀመሪያ አጥኖ አካባቢያችሁ ላይ ሰፈራችሁ ላይ ያን አጥንታችሁ በዛ ብትሰሩ ምንም ኢዝሊ ነው። ፎርሙላ ማንኛውም ሰው ሊሰራው የሚችለው ስለ ሳሙና የሚያክሰው የሚሰራው ነገር ነው። ስለዚህ እኔ አሁን ያወጣውላችሁ መካከለኛ ላይ ቢሰራ አዋጭ ነው ብዬ ያወጣውላችሁ ፎርሙላ ነው። ገበያ ላይ አሁን አምስት መቶ ብር እየተሸጠ ብር እየተሸጠ ያለ ሳሙና ነው ማስታወቃችሁ። ይህንን ሳሙና እናንተ 300 ብር ብትሸጡት በጣም አትራፊ የምትሆኑበት ብ ነው። ሽያጩ 300 ብር ከሆነ ወጪ 233 ብር ከሆነ በአንድ ጀርካን እስከ 67 ብር ያክል እናተርፋለን ማለት ነው። አንድ ሰው 67 ብር ካተረፈ ቅድም የሰራነው ፎርሙላ አለ የሰራነው ፎርሙላ የመቶ ሀያ ሊትር ነው። መቶ ሀያ ሊትር ደግሞ 24 ፍሬ ጀርካን ያወጣልናል። 24 ፍሬ ጀርካን አወጣልን ማለት 24ቱን ፍሬ በ67 ብር ትርፍ ብቻ ብንሸጥ በትንሹ 1608 ብር እናተርፋለን። ስለዚህ በቀን አንድ ሰው ምንም በ አልስራ ብሎ አልስራ ብሎ ቁጭ ብሎ 120 ሊትር ብቻ አምርቶ ለገበያ ቢያቀርብ በቀን 1608 ብር መስራት ይችላል። ታዲያ ከዚህ በላይ ምርጥ ቢዝነስ አለ? ከዚህ በላይ አዋጭ ቢዝነስ አለ? ይህንን ድምፅ የምትሰሙ ይህንን ቪዲዮ የምታዩ ወንድሞቼ፣ ጓደኞቼ፣ ባካችሁ ወደ ቢዝነስ ዓለም መግባት የምትፈልጉ ያላችሁ በአጠቃላይ በቀላሉ ወደ ቢዝነሱ ግቡና ትርፋማ ሆኑ። እኔ የሰራሁትን ቪዲዮ ተመልክታችኋል። በቢዝነሴ ላይ በጣም ትርፋማ ሆኜ ጥሩ ስራ እየሰራው ለብዙ ሰዎች የስራ ድል የፈጠርኩበት ቢዝነስ ነው። በዚህ ቢዝነስ ላይ በጣም ብዙ ቆይቻለሁ። በጣም አትራፊም ነው። ብዙ ሰዎች ወደውታል። ሳሙና ስቲል ነው የሚጠቀሙ ሰዎች አሉ። ያለቀቁኝ ደንበኞች አሉ። ምክንያቱም ሳሙና አንደኛ አዋጭ ነው ለእኔም ለእነሱም፣ ደግሞ ምርጥ ሳሙና ስላስረከብኩ። ስለዚህ ምርጥ ሳሙና ጥራቱ የጠበቀ ሳሙና ሰርቶ ትርፋማ መሆን ይቻላል የምላችሁ፣ ውጤታማ መሆን ይቻላል ነው የምላችሁ። ስለዚህ ዩኒቨርሲቲ ውጤት ቀርቶባችሁ የተበላሸባችሁ ልጆች ትኖረ ትሞክራላችሁ በነገሮች ተስፋ ቆርጣችሁ ሊሆን ይችላል። በቀላሉ ቤት ውስጥ ፋሚሊዎቻችሁን አናግራችሁ በቤት ውስጥ የምትሰሩት ቢዝነስ ነው። እናንተ መሸጡ ላይ ተጨነቁ እንጂ ማምረቱን ምን ማለቱን ኢዝሊ በቀላሉ ማንኛውም ወጣት የሚሰራው ነው። ያረጃችሁ ሰዎች ቤት ውስጥ ያላችሁ የደከማችሁ ሰዎች ካላችሁ፣ አቅመ ደካሞች ከሆናችሁ ልጆቻችሁን በቀላሉ ማሰራት ትችላላችሁ። እንዴት እንደሚሰራ ይሄው አሁን ፎርሙላ ሰጥቻችኋለሁ። ይህንን ፎርሙላ እያቀናጃችሁ እያስተካከላችሁ ብትሰሩና ወደ ቢዝነስ ብትቀይሩ ትርፋማ ትሆናላችሁ። ሌላም ውጭ ሀገር ያላችሁ ብዙ ሰዎች እንዳላችሁ አውቃለሁ። ወንድሞቻችሁ ከተማ ላይ ሀገር ላይ ምን መስራት እንፈልጋለን የሆነ ቢዝነስ መስራት ይፈልጋሉ። ያንን ቢዝነስ መስራት የሚፈልጉትን ቢዝነስ ግን አላወቁ። እኔ ግን እንደ ሀሳብ ይህንን ቢዝነስ ሰጣቸዋለሁ። ይህንን ቢዝነስ እናንተ ከዛ ሆናችሁ ተመልከቱትና ስሩ ብትሏቸው በቀላሉ መስራት የሚችሉት ቢዝነስ ነው፣ አዋጭ ቢዝነስ ነው። በዚህ ቢዝነስ ውስጥ እኔ ነገርኳቸው፣ አሁን የልብስ ሳሙና ብቻ ነው የእጅ ሳሙና መስራት ይቻላል፣ የቃ ሳሙና መስራት ይቻላል፣ በረኪና መስራት ይቻላል፣ ሻምፖ መስራት ይቻላል፣ ሎሽን መስራት ይቻላል፣ ግሪስሊ መስራት ይቻላል። ታዲያ በዚህ ቢዝነስ ላይ የሚሰራው የልብስ ሳሙና ብቻ ነን። እኔ አሁን ያነሳውላቸው የልብስ ሳሙና ነው። ነገር ግን እነሱ ወጣ ቢያደርጉና አእምሯቸው ቢያሰፉ ከኢንተርኔት ላይ ያገኛሉ። የልብስ ሳሙና ብቻ አይደለም፣ የእጅ ሳሙናዎች አሉ፣ የእቃ ሳሙናዎች አሉ፣ በረኪና አለ። ኮንዲሽነር መስራት ይቻላል፣ ሻምፖ መስራት ይቻላል። እነዚህ ነው፣ ሳኒታይዘር መስራት ይቻላል። እነዚህ ሁሉ በሳሙና ዲተርጀንቶች ነው የሚሰሩት፣ ኢዚሊ ነው የሚሰሩት። ፎርሙላዎችን በቀላሉ ታገኛላችሁ፣ በቀላሉ ትሰራላችሁ። ይህን ቪዲዮ የምትከታተሉ ሰዎች በአጠቃላይ ወደ ቢዝነሱ ብትገቡ ትርፋማ ውጤታማ ትሆናላችሁ። በቀን አንድ ሰው ወደ ቢዝነሱ ራን አድርጎ ቅድም ያልኳችሁን ሁሉ ነገር የጠቅላላ መግዛት ያለበትን ለመካከለኛ ቢዝነስ 3 ሺ ብር ያስፈልጋል። ያልኳችሁን ወጪ አውጥቶ ወደ ቢዝነሱ ቢገባ በቀን ይህ ሰውዬ 240 ጀርካን ብቻ አውጥቶ ጥሩ ሴልሶችን ምርጥ ሴልሶችን ፈልጎ ቢቀጥር ያበደ ማስታወቂያ ቢሰራ መኪናዎች ቢከራይና ወደ ቢዝነስ ቢገባ በቀን እንትን እያለ በትንሹ ሰርቶ ብቻ እስከ 16 ሺ ብር ማግኘት ይችላል። እንግዲህ አንድ ሰው ይታያችሁ በቀን 16 ሺ ብር ከሰራ በሶስት ወር ምን ያህል ያገኝ እንደሚችል ስለዚህ ቀላል ብር አይደለም፣ በጣም ብዙ ብር ነው። ከ200 ሺህ ከ300 ሺህ ብር በላይ በወር ውስጥ የሚሰራበት ቢዝነስ ነው። እንደዚህ አይነት ቢዝነስ አለ እንዴ ላላችሁ፣ አዎ አለ። በቅርብ ቀን ጠብቁኝ። ሌላ ማብራሪያዎችን ይዤ ስለ ሳሙና ቢዝነስ ይዤላችሁ እቀርባለሁ። የደረቀ ሳሙና እንዴት ማምረት እንዳለባችሁ ሀሳብ እሰጣችኋለሁ። ከፍተኛ በዚህ ንግድ ላይ ደግሞ በከፍተኛ ብር ኢንቨስት አድርጌ መግባት ፈልጋለሁ የሚልም ደግሞ ካለ በኮሜንት ይግባና ያናግረኝ። በደንብ አሪፍ ሀሳቦችን ሰጠዋለሁ። እንዴት መግባት እንዳለበት ስለ ቢዝነሱ አማክረዋለሁ። በቅርብ ቀን ውጤታማ ሆናችሁ ትርፋማ እንደምትሆኑ አልጠራጠርም። ፍርሃትን መጀመሪያ አሸንፉ። ፍርሃትን ካሸነፋችሁ በኋላ በውስጣችሁ ያለውን የቢዝነስ ሀሳብ መተግበር ትችላላችሁ። ወደ በውስጣችሁ ያለውን የቢዝነስ ሀሳብ ተገበራችሁ ማለት እናንተ ምርጥ ነጋዴ ሆናችሁ ማለት ነው። ምርጥ ነጋዴ ነግዶ ያተረፈ ብቻ አይደለም፣ ከኪሳራው ተምሮ ተለውጦ አዲስ ነገር ለመስራት የሚጣጣርም ሰው ነው። ሁላችሁም መፍጠርን ተለማመዱ። የፈጠሩ ነገሮችን እንደ አዲስ እያቀናጁ መስራት የለመዱ ሰዎች ትልቅ ቦታ ደርሰዋል። ነገ የት ቦታ መድረስ ትፈልጋላችሁ? ዛሬ የተበላሸባችሁና ያጣችሁት ነገር ይሁን እጡት አሁን የተሻለ ነገር መስራት ትችላላችሁ። አብራችሁን ስለቆያችሁና ስለአዳመጣችሁን ከልብ አመሰግናለሁ። እንግዲህ በሌላ ጊዜ የተሻለ ማብራሪያ ይዤላችሁ ቀርባለሁ። በዚህ ቢዝነስ ላይ ብትሰማሩ ውጤታማና ትርፋማ እንደምትሆኑ አልጠራጠረም። በወር ውስጥ ሁለመቶና ከዛ ሺህ ብር በላይ ማትረፍ የሚፈልግ ሰው ካለ የፈሳሽ ሳሙና ቢዝነስ አሁን እንዲጀምረ ተቀብለዋለሁ ውድ ጊዜያችሁ ሰውታችሁ ስለሰማችሁ ያመሰግናለሁ። ታዲያ ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከልብ አመሰግናለሁ።